ጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ ሹመት ሰጡ። ጠቅላይ ሚኒስትር አብይ አህመድ ከሚያዚያ 3 ቀን 2017 ዓ.ም ተምረት ጀምሮ የአገሪቱ የፖለቲካ ነፋስ አኒሞ ሜትሩ ከፍ ያለ የሆነ የአቅጣጫው ዊንድቬንም እየተቀያየረ ቀጥሎ ጌታቸው ረዳን የአብይ አህመድ አማካሪ አድርጓል። የብልጽግናዎች አለቃ የጌታቸውን ማለቃ ለመሆን ሲቋምጡበት የነበረውን ነገር አሳክተዋል። ዛሬ ማለዳም እነ ለገሰ ቱሉ እነ ብርሃኑ ነጋ እና አለሙ ሲሜ በተገኙበት ስብሰባ ላይ ጌታቸው ረዳም ታድመዋል። ባለፉት ዘጠኝ ወራት ትግራይ ክልልን ሲያስተዳድሩ የነበሩት ጌታቸው የዘጠኝ ወራትን የብልጽግና ክራሞት የሚገመግም ነው በተባለ ስብሰባ ላይ ተገኝተዋል። ምናልባት ጠቅላይ ሚኒስትሩ ትናንት የሾሟቸውን ላለፉት ዘጠኝ ወራትም ያልነበሩትን ጌታቸውን ለፎቶ ፈልገው ጠርተዋቸው ሊሆን ይችላል። ያ ካልሆነ ትናንት የተሾመ ሰው ዛሬ ማልዶ የዘጠኝ ወር የስራ ክንውን ሊገመግም ስብሰባ ላይ ሊታደም አይችልም። ገና እንደውም ቢሮ የሌለው ገና ለመጀመሪያ ጊዜ ለሱ ሲባል በተፈጠረ የስራ መደብ ላይ አንድም ስራ ተሰርቶበት በማይታወቅበት ኃላፊነት ላይ የተሾመ ሰው የዘጠኝ ወር የስራ አፈጻጸም መገምገሚያ መድረክ ላይ በሹመቱ ማግስት የሚገኘው ለፎቶ ሲፈለግ ብቻ ነው። እናም ጌታቸው በአማቶቹ ቤት እንደተገኘ አማች ወይም አሳድሩኝ ብሎ እንደገባ አልፎ ያጅ አይነት ቆጭ ብለዋል። ሌሎቹ እንደለመዱት ያለቃቸውን ቃል በማስታወሻቸው ለማስቀረት እስክሪብቷቸውን በደብተራቸው ላይ ያመላልሳሉ። ጌታቸው ጣቷ ቁጥራቸውን አጣምረው ተቀምጠዋል። ዐቢይ እስካሁን ከዘጠና ሁለት ጊዜ በላይ ሚኒስትሮችን ቀያይረዋል። የጌታቸውን ያህል ያነጋገረ ተሿሚ ግን ያላቸው አይመስልም። እንደ አብርሃም በላይ ያሉ ሰዎች ወገኖቻቸውን ለማሳረድ ሲሾሙና ዘመዶቻቸውን እየመሩ ሲያስገድሉ የተደነቀ ሰው አልነበረም። አብርሃም ገዳና ኦላና ነኝ ብለው ለኦህደድ ሲገብሩ የግብራቸውን አደረጉ፣ የሚሆንላቸውን ፈጸሙ ተባለ እንጂ ሌላ አልተባለም። አቶ ዛዲግ አብርሃ ሻረው የአያታቸውንም ስም ሽረው ብሔራቸውንም ሽረው የፖለቲካ አመለካከታቸውንም ሽረው አብይ እንደሚወዱት ሲሆኑ ዛዲግ ሥልጣን ካሳዩት ጾታውንም ሊቀይር ይችላል ተባለ እንጂ ሌላ አላስገረመም። ብርሃኑ ነጋ የአብይ አህመድ የሳሎን እሻ ተብሎ በአደባባይ በተነገረላቸው ግብር ላይ ሲገኙ እሳቸው እኮ ድሮም ፍላጎታቸው ይሄ ነው፣ ኢህአዴግ ቢያንስ የፖስታ ቤት ኃላፊ እንኳን አድርጓቸው ቢሆን ኖሮ ከአሜሪካ አስመራ ሲመላለሱ የእድሜያቸውን ሩብ አያበላሹም ነበር ተብሎ ተወራ እንጂ ሌላ አልተባለም የሌሎቹም እንዲሁ ነው እናም የጌታቸው ረዳን ያህል ሹመት ሲገጥም ማወያየቱ ተገቢ ይሆናል ከአመታት በፊት የአብይን ሹመት ንቆ የተወ በሳቸው ደግሞም በአብይ መሾም ማለት የምሳሜንህን እንዲወስኑልህ ጭምር መፍቀድ ነው ሲል የነበረ ሰው አብይ ሰጠ አብይ ነሳ መባል ነውም ሲል የነበረ ይህንን ሹመት ሲቀበል ሲሰጠው ማስገረሙ ተጠባቂ ነው። አንድ ሰው በአብይ አህመድ ለመሾም የሚያስፈልገው ከሳቸው በእውቀት ማነስ፣ በትምህርት ደረጃ መኮሰስ፣ በሞራል መውደቅ እንደሆነ ሹመቶቻቸውን ለቀው የወጡ ሰዎች ይናገራሉ። አሁን ያሉት ሚኒስትሮቻቸው ሁሉ ከእሳቸው አንጻር ሲመዘኑ ወይ በሶስቱም አሊያም ከሶስቱ ቢያንስ በሁለቱ ያነሱ መሆን ይኖርባቸዋል። ጌታቸው በየትኛው መስፈርት ተመዘኑ? የሚለውን ስንትወው ከስዩም መስፍንና ከአርክበቁባይ ወዲህ ለአማካሪነት በአብይ የተሾሙ የመጀመሪያው የትግራይ ሰው ሆነው እናገኛቸዋለን። አቶ ስዩም ከሶስት ወራት በላይ የጠቅላይ ሚኒስትር አብይ አማካሪ ሆነው መቀጠል አልቻሉም፣ ትተውት ወጥተዋል። ምን ነው ሲባሉ አብይ በፍልስፍናም በቅስናም ሁሉን አውቃለሁ ባይ ነው በማለት ሁላዋቂን ማማከር እንደማይቻል ተናግረው ነበር። አርከበቁባይ አንድ ዓመት ገደማ አብይን ስለ ኢንዱስትሪ ፓርክ እያማከሩ ቆይተው ነበር ይሁን እንጂ ጠቅላይ ሚኒስትሩ ስራቸውን ከኢንዱስትሪ ፓርክ ወደ መናፈሻ ፓርክ ሲያዞሩ እሳቸውም ትተው ዘወር ብለዋል። በዚህ ዝግጅት የምንመለከተው መሪዎችንና አማካሪዎቻቸውን ነው። የቀደሙት የኢትዮጵያ መሪዎች ከአማካሪዎቻቸው ጋር የነበራቸው ግንኙነት ምክር የመስማትና ምክር የመፈለግ ባህሪያቸው ምን ይመስል ነበር ብለን ከአብይ ጋር እናነጻጽራቸዋለን። እዚህም የእሳቸው አማካሪ ሆነው የሰሩትን እንደ አቶ ገዱ አንዳርጋቸው ያሉ ሰዎችን ጠይቀናል ስማችንን አትጥቀሱ ብለው ሀሳባቸውን ያጋሩንን አማካሪ ተሿሚዎችንም የሚሉትን ይዘናል። አንድ አማካሪያቸው አብይ ምክር አይሰማም በሚለው አልስማማም ካሉ በኋላ የአንድ ሰው ስም ጠቅሰው እሱን በሚገባ ሰምቶታል ይላሉ። ማንነቱን እንነግራችኋለን። አጼ ኃይለ ሥላሴ ከውጪ እንደ ጆን ስፔንሰር ከአገር ውስጥ እንደ ወልደ ጊዮርጊስ ወልደ ዮሐንስ፣ ብላታ ኤፍሬም፣ ራስ ምሩ ኃይለ ሥላሴና ስራ ተካሳ ያሉ አማካሪዎችን ይዘው 44 ዓመታትን ቆይተዋል። የመንግስቱ ኃይለማርያም አማካሪዎች እንደ ኃይሌ ፊዳና ሰናይ ልክ ያሉ የተራቀቁ የፖለቲካ አዋቂዎች። የመለስ አማካሪዎች እነ ፕሮፌሰር

እነ ፕሮፌሰር ቻርለስ አቡግሬ እነ ፕሮፌሰር ኢያም ፕሮንክ እነ ንዋይ ገብረ አብና መሰል ፖለቲካል ኢኮኖሚን በታት ነው ያጠኑ የዓለም የፖለቲካ ስርዓት ለውጥን በሚገባ የሚገባቸውና የተመራመሩ ሰዎች ነበሩ። የአብይ አህመድ አማካሪዎች ግን እንደ ዳንኤል ክብረት ያሉ ትዊተር ላይ እንቆቅልሽ ሲጽፉ የሚውሉ ኢትዮጵያን በስተ ደቡብ የሚያዋስናት ማን ነው ቢባሉ ለመመለስ ግር የሚላቸው እንደ ቀነዓ ያደታ ያሉ ናቸው የሚሉ አንድ የቀድሞ የጠቅላይ ሚኒስትር ጽህፈት ቤት ባልደረባ የአማካሪዎቹ ጥራትና ብቃት የመሪውን ባህሪ ይናገራል፣ ይላሉ። በዝርዝር እንመልከተው። መሪዎች መደበኛና ኢመደበኛ አማካሪዎች ብቻ ሳይሆን የሚያዳምጥ ጆሮ የሚያመዛዝን አእምሮና የመወሰን ችሎታ ሊኖራቸው ይገባል፣ ይላሉ ፕሬዝደንትስ አድቫይዘርስ ኤንድ ፎሪን ፖሊሲ የሚለውን መጽሐፍ የጻፉት ማርጋሬት ሀርማን እና ቶማስ ፕሬስተን። ሀበሻ ለመሪ መካሪ ያለውን ሚና ሲገልጸው መካሬ የሌለው ንጉሥ ያለ አንድ ዓመት አይነግስ ብሎ ነው። በነማር ጋር የተፅንሰ ሀሳባዊ ማዕቀፍ ሲተነተን ደግሞ አንድ መሪ በነገሮች ላይ ያለው እውቀት እጅግ የተገደበ ስለሆነ ግራቀኙን አመዛዝ ነው የሚያጠኑለት አጥንተውም የሚያቀርቡለት አማካሪዎች ሊኖሩት የተገባ ሲሆን መሪው በአንጻሩ የቀረበለትን የመረዳት ችሎታ የበለጠ የማስፋትና ያንን ወደ ውሳኔ ለውጦ የመምራት ክህሎት ሊኖረው ይገባል። ለዚህም ጥልቅ አንባቢ መሆን ባይችል እንኳን ጠንቃቅ አድማጭ ሆን ዘንድ ያስፈልጋል ይባልለታል። ከዚህ አንጻር የመጨረሻው የኢትዮጵያ ንጉሥ ቀዳማዊ ኃይለ ሥላሴ የተዋጣላቸው እንደነበሩ ስለ እሳቸው የተጻፉ ፍት ይተርካሉ የእሳቸው አማካሪ ሆነው ከተቀጠሩ ፈረንጆች መካከል አንዱ የነበሩት ጆን ስፔንሰር ኢትዮጵያ አት ቤይ በሚለው መጽሐፋቸው፣ ንጉሡ ከአማካሪዎቻቸው ጋር ስላላቸው ግንኙነት በሚገልጹበት ክፍል ላይ እንዲህ ይላሉ። ከእሳቸው ጋር ስፍር ቁጥር የሌላቸውን ስብሰባዎች ተቀምጫለሁ። ረዥም ሰዓታትን በሚወስደው ውይይታችን ላይ ከተቀመጡበት ንቅንቅ አይሉም። ጣታቸው ላይ ያለውን ቀለበት እያሽከረከሩ በጸጥታ ያዳምጣሉ። አልፎ አልፎ የሚያስቅ ነገር ከተከሰተ ፈገግ ሊሉ ይችላሉ። የማድመጥና የማስታወስ ችሎታቸውን አጣምረው በትኩረት ይሰማሉ። በውይይቶቻችን ላይ ከብዙ ማድመጥ በኋላ ጥያቄዎችን ያከታትላሉ። የሚገርመኝ ነገር ሐሳብ ሲያነሱ ከብዙ ዓመታት በፊት የተከናወኑ ጉዳዮችንና ከበርካታ ጊዜያት በፊት በውይይታችን ወቅት የተነሱ ጉዳዮችን ሁሉ ያስታውሳሉ። እንዲገባቸው የሚፈልጉት ነገር ከተረዱ በኋላ መመሪያ በመስጠት መልኩ ወይም ትዕዛዝ በማውረድ አይነት አኳን ሳይሆን እንዲህ ቢሆን እንዲያ ቢሆን በማለት ይናገራሉ የሚሉት የንጉሡ አማካሪ ጆን ስፔንሰር የቀዳማዊ ኃይለሥላሴን አይኖችና ጆሮዎች ስል ሲሉ ይገልጿቸዋል። የማስታወስ ችሎታቸውንም እንዲሁ ከዓመታት በፊት የተከወነን ነገር አሁናዊ አድርገው የሚያቀርቡ ይሏቸዋል። ይህ ለተመካሪ መሪዎች የሚያስፈልግ ወሳኝ ክህሎት ነው። በከፍተኛ ንቃትና ትዕግስት ማድመጥ፣ ከዚህ በፊት ከነበሩ ነገሮች አንጻር ማስታወስ፣ ሊያጋጥም ከሚችል ጉዳይ አኳያ ማመዛዘን መሪዎች የሚያስፈልጋቸው ቁም ነገር ነው። የቀዳማዊ ኃይለ ሥላሴን ትጉህ አድማጭነትና የማስታወስ ችሎታ የሃያኛው ክፍለ ዘመን ኢትዮጵያ የሚል መጽሐፍ የጻፉት ጥላሁን ብርሃነ ስላሴ ቤተ የሚያስደንቅ የማስታወስ ችሎታ ያላቸው መሆናቸውን ይገልጹና የቋንቋ ችሎታቸው ከፍተኛ ስለሆነ አንድ ሰው ሲናገር የንግግሩን ውስጠ ሚስጥር ጭምር በቶሎ የመረዳት ችሎታ አላቸው። ማታ ማታ አምሽቶ የመስራትና ሪፖርት የመመልከትም ልማድ ነበራቸው። አምሽተው በሚሰሩበት ወቅት አስቸኳይ ነገር ካለ ሚኒስትሮቻቸው ጋር ደውለው ቢሆን ይጠይቃሉ። የሚያድር ከሆነም አሳድረው በማግስቱ ያጣራሉ በማለት ስዩመ እግዚአብሔር ነኝ የሚሉት ንጉሱ እንኳን ሁሉ አዋቂ ነኝ የማለት ጠባይ እንዳልነበራቸው ያትታሉ። በእርግጥ እነ ማርጋሪት ከርማን እንደሚሉት መሪዎች መደበኛና ኢ መደበኛ አማካሪ፣ የሰላ አእምሮና አዳማጭ ጆሮ ያስፈልጋቸዋል የሚሉትን መመዘኛ በቅጡ የሚያሟሉት ቀዳማዊ ኃይለ ሥላሴ በተፈጥሮ ከታደሉት ትዕግስትና አስተዋይነት በተጨማሪ የዘውድ አማካሪ ምክር ቤት የሚል አማካሪ ተቋምም ፈጥረው ነበር። እንደ ከተማ ይፍሩና አክሊሉ ሀብትወልድ እንደ ሎራንሶ ተአዛዝና ምናሴ ኃይሉ እንዲሁም እንደ ጆን ስፔንሰር ያሉ ሰዎችን ይዘው ባይመክሩና ባይመከሩ ኖሮ የአፍሪካ አባት ያስባላቸውን የውጭ ግንኙነት ሲኬ ለኢትዮጵያ አያመጡም ነበር የሚለው ቋሚ እውነት ነው። ምክር መስማታቸውም ከአራት አስርታት በላይ በስልጣና ቆይቷቸዋል። በዕድሜያቸው ማምሻ ግን በተለይም ከ1953ቱ መፈንቅለ መንግስት ወዲህ እንደ ጄኔራል አብይ አበበ ያሉ የራሳቸውን ሰዎች አውቀን እንታረም እያሉ ቢጽፉም፣ እነ ከተማ ይፍሩ ዘውዳዊ ስርዓቱ እንዲሻሻል ቢመክሩም እና ስራ ተካሳ እንለወጥ ቢሉም አልሰሟቸውም። በእርጅና ዘመናቸው ምክር ጠልተው መካሪዎቻቸውንም ማራቅና መሻር ያበዙት ንጉሱ የመጨረሻው የኢትዮጵያን ንጉስ የመባልን ፍጻሜ አዋልደዋል።

እኔ ብዬ መናገር አልወድም የሚሉት መንግስቱ ኃይለማርያም፣ ልክ እንደ ቀዳማዊ ኃይለሥላሴ የአማካሪዎቻቸውን ምክር የሚሰሙ ብቻ ሳይሆኑ በምክር የተማሩ የማይሰለቹ አድማጭና የተዋጣላቸው ተረጂ እንደነበሩ የራሳቸው ጓዶች የጻፉትን ዋቢ በማድረግ እንመልከት። በቀዳሚነት የኢኮኖሚውን ዘርፍ ከሚያማክሩ ባለሙያዎች መካከል አንዱ የነበሩትን ፋሲካ ሲደልልን እናስቀድም። የሻሙላው ትውልድ ባሉት መጽሐፋቸው ላይ እንዲህ ይላሉ። መንግስቱ ኃይለ ማርያምን ያወቅኳቸው ገና የሀገር መሪ ለመሆን ዳዴ በሚሉበት ከሁሉም ለመማር ለማወቅ በትዕግሥት በሚያዳምጡበት ወቅት ነበር። በሚያጋጥሟቸው ድሎች ሁሉ አዳዲስ ሐሳቦችን ለመማርና ለማወቅ ከፍተኛ ፍላጎትና ትጋትም እንደነበራቸው መመስከር ተገቢ ይሆናል። በተለያዩ ጉዳዮች በአስረጅነት የሚቀርቡ ባለሙያዎች የሚሰጧቸውን መግለጫዎች በትኩረት ያዳምጣሉ። የአድማጭነት ባሕሪያቸውም ከዚህ የማያቋርጥ የማወቅና የመማር ፍላጎታቸው የመጣ ይመስለኛል። በተለይም በመነሻው አካባቢ አንዳንድ ብዥ ያሉባቸውን ጉዳዮች ለማወቅና ለማጥራት ባለሙያዎችን በማስጠራት ውይይት ያደርጋሉ። በተለይ የታሪክ መጻሕፍትን ማንበብና ከሽማግሌዎች ጋር ስለ ሀገራችን አስተዳደ አስተዳደር ለማወቅ ውይይት ያዘወትራሉ፣ በማለት አቶ ፋሲካ ሲደልል በመጽሐፋቸው ላይ የሚተርኳቸው መንግስቱ ሰው ሲናገር ሳያቋርጡና ሳይሰለቹ የሚያዳምጡ ከባለሙያዎች ብቻ ሳይሆን ከሀገር ሽማግሌዎችም ምክር ለመጠየቅ የሚቀመጡ እንደነበሩ ጽፈዋል። ኮሎኔሉ ከወታደር ቤት ወደ ቤተ መንግሥት ሲገቡ የአገሪቱ ወጣቶች ስለ ሶሻሊዝም የሚዘምሩበት መመሪያችን ህብረተሰባዊነት ነው የሚሉበት ነበር። ስለ ሶሻሊዝም አንዳች ዕውቀት ያልነበራቸው መንግስቱ አንብቦ ለመረዳትም ጊዜው የሚፈቅድ አልነበረም። እናም መፍትሄ ያደረጉት ከአዋቂዎች መማርና ምክርን መጠየቅ ነው። ስለዚህ ጉዳይ ሌላኛው ጓዳቸው ፍስሐ ደስታ የጻፉትን እንግለጥ። መንግስቱ ከፍተኛ የማዳመጥ ችሎታ ያላቸውና የማይሰለቹ ከመሆናቸውም በላይ ያዳመጡትን ነገር ከተናጋሪው በበለጠ አሳምረውና አቀነባብረው በማቅረብ የተካኑ ናቸው። የሌለና ያልተደረገን ነገር ፈጥረው በማቅረብ የማሳመን ተሰጦ ያላቸው አንደበተ ርቱዕም ሰው ናቸው። ጽፈው ከሚያነቡ ይልቅ የቃል ንግግራቸው ማራኪ ነው። መንግስቱ የሶሻሊዝምን ሀሁ ያስተማሯቸውን እነ ኃይሌ ፊዳንና ሰናይ ልኬን ከጊዜ በኋላ ማስተማር ብቻ ሳይሆን ማርክሲስቶቹ የጠመዱባቸውን ተንኮል ቀልብ ሰው በእነሱ መንገድ ለመጣል የቻሉ ብልህ ሰው ናቸው፣ በማለትም ኮሎኔሉ ሁሉን አውቃለሁ ሳይሆን ምንም አላውቅም ብለው የሚመከሩና የሚማሩ እንደነበሩ ገልጸዋል። እንዲያም ሆኑ በመጨረሻዊ ስልጣን ዘመናቸው ልክ እንደ ቀዳማዊ ኃይለሥላሴ እሳቸው ምክር አልሰማ ብለው ጦርነት እንዲቆም የሚቀርብላቸውን ሐሳብ ንቀው በኮሎኔል ፍሳ አገላለጽ እነዚያ ተራማጅ ምሁራን በንጹሕ አእምሯቸው ላይ የጻፉላቸውን የማርክሲዝም ሌኒኒዝም ትምህርት ከጳጳሱ ቄሱ እንዲሉ አክርረው በመያዝ ወቅታዊና ተለዋጭ ዓለም አቀፍ ፖለቲካ ሁኔታን መከተል ባለመቻላቸው መንግሥታቸው ለውድቀት እሳቸውም ለስደት ተዳርገዋል። ብሔራዊ ጥቅማችንን ለማስጠበቅ በህግ ክርክር መስክም የቻልነውን ያህል እንሰራለን የውጭ ባለሙያ የሚያስፈልገን ከሆነ የሚያስፈልገን ወጪ ከፍለን የውጭ የህግ ባለሙያ እንቀጥራለን ቀጥረናለን ኢትዮጵያውያን ባለሙያዎች በየመስካቸው አስተዋጽኦ ማድረግ የሚችሉ ካሉም አስተዋጽኦ እንዲያደርጉ ጥረት እናደርጋለን። በአገር ቤት ያሉት አስተዋጽኦ እንዲያደረጉ እስካሁን ድረስ የተለያዩ ጥረቶች አድርገናል። የአዲስ አበባ ዩኒቨርሲቲ ምሁራን፣ መምህራን በዚህ ስራ ላይ ተሳታፊ የሆኑ የተለያዩ ሰነዶች አዘጋጅተው ሰጥተውናል። የተለያዩ ጥናቶች አካሂደው ሰጥተውናል። ሌሎቻችሁም በዚህ መስክ ጥናት አድርጋችሁ የህግ ምክር ለመስጠት የምትችሉ ካላችሁ እጃችሁን ብትዘረጉ ደስታውን አንችለው። መለስ ዜናዊ አስረስ እንዲህ በአደባባይ ምከሩኝ ብለው ጥሪ የሚያቀርቡ ብቻ አይደሉም የሚሉ አንድ የቀድሞ አማካሪያቸው፣ የአገር ውስጡን ብቻ ሳይሆን የዓለምን ምሁራንንም እያሰሱ ይጠቀሙ እንደነበር ያብራራሉ። በተለይ እስከ 1993 ድረስ በነበረው ጊዜ በቡድናዊ አመራር ውስጥ የነበሩት መለስ ድርጅታቸውን የመምከሪያና የሐሳብ ማመንጫ መድረክ አድርገውት ነበርም ይላሉ። ከዚያ በኋላ ደግሞ ከአገር ውስጥ አልፈው በስፋት መጠቀም የጀመሩት የውጭ ፕሮፌሰሮች እንደነበርም ያትታሉ። ለዚህም በሶደሬ መልካሳ ቤተ መንግሥት ውስጥና በአዲስ አበባ በየሶስት ወር ልዩነት የሚካሄድ የፖሊሲና የሪዮት ዓለም ምክክሮችና ክርክሮችን ዋቢ ያደርጋሉ። እየተለወጠ ካለው ዓለም ጋር አገርን አዋህዶ ለማስተዳደር በሚደረገው ጥረት ውስጥ እንደ ፖሊሲ ማፍለቂያ ሆኖ ያገለግል በነበረው በዚህ መድረክ ላይ ሱዳናዊው አብደላ ሐምዶክ፣ እንግሊዛዊው ፕሮፌሰር አሌክስ ደዋል፣ ደቡብ አፍሪካዊ ፕሮፌሰር ዘመርማን፣ ጋናውያኑ ፕሮፌሰሮች ቻርልስ አቡግሬና አማዋኮ ኔዘርላንዳዊ ፕሮፌሰር ኢያምፕሮንክ፣ ኤርትራዊው ጳውሎስ ተስፋ ጊዮርጊስ፣ ኢትዮጵያውያኑ ፕሮፌሰር አንድሪያስ ሸቴ አብዱል መሐመድና ና ንዋይ ገብረአብ በዚያ በየሶስት ወር ልዩነት መለስን ለማማከር ተብሎ የጠራ በነበረው መድረክ ላይ ይሳተፉ የነበሩ ምሁራን ናቸው። በመድረኩ ላይ አቶ መለስ አንዳንዴ ሚኒስትሮቻቸውንም ጭምር ይዘው ይታደሙ እንደነበርም ተገልጿል። ስለ ጉዳዩ የጠየቅነው አንድ የቀድሞ አማካሪያቸው መለስ አዋቂ ነው። ነገር ግን ሁሌም እኛን የሚጠራን ለመማር ነበር። ማስታወሻ ደብተሩን ይዞ ተናጋሪውን ሰው ለአፍታ እንኳን ሳያቋርጥ ለረዥም ሰዓት መንቃት እያዳመጠ ቆይቶ የሚያነሳቸው ጥያቄዎችና ኮርኳሪ ሐሳቦች በኋላ ላይ አንዳንዶቹ መጽሐፍ እንዲጽፉ ጭምር መነሻ ሆኗቸዋል። ከነዚህ ውስጥ ስለ ፖለቲካል ማርኬት ፕሌስ መጽሐፍ የጻፈው ፕሮፌሰር አሌክስ ደዋልና ስለ ልማታዊ መንግስት ትልቅ ጥራዝ ያስነበበው ደቻዊው ፕሮፌሰር ያምፕሮንክ ይጠቀሳሉ ሲል ያብራራል። እነዚህን ምሁራን የሚያዳምጡት የሚሞግቱትና፣ መጽሐፎቻቸውን ጭምር ተችተው የሚከራከሩት አቶ መለስ የተዋጣላቸው ፖለቲካል ኢኮኖሚስትና ብቁ የአስተዳደር ችሎታ ቢኖራቸውም፣ በርካታ አማካሪዎችን ይዘው ከእነሱም ጋር እየተማከሩና እየተመከሩ ሲሰሩ ቆይተዋል። የህግና የሬዮት ዓለም ፈላስፋው ፕሮፌሰር አንድሪያስ ሸቴ አቶ መለስን ያማክሩ ከነበሩ ሰዎች መካከል አንዱ ናቸው። አቶ መለስ ሁሌም ለመማር ለመ መከርና ለማዳመጥ ያላቸውን ጉጉትና በዚያው ልክ ደግሞ ያላቸው እውቀት ግራ ቢያጋባቸው እኔ ነኝ ወይስ እሱ አማካሪ ብዬ ጠይቃለሁ ሲሉ የተናገሩትን እናስታውስ ተገናኝተን ስለ ጥያቄ ስንወያይ ስለማንኛውም ነገር በግልጽ በሀቅ በተለመደ የክርክር ችሎታ ነው ሁልጊዜ እና አንዳንዴ ራሴን ጠይቃለሁ እሱ ነው የሚመክረኝ እኔ ነው የሚመክረው? ቀደምቶቹ የኢትዮጵያ መሪዎች አንድ የሚያደርጋቸው ነገር ምክርን አብዝተው የሚፈልጉ ጠንቃቃ አድማጮችና ቁጥብ ተናጋሪዎች፣ እንዲሁም አማካሪዎቻቸውን የማይንቁ መሆናቸው ነው። የዘንድሮው የኢትዮጵያ ጠቅላይ ሚኒስትር እስከዚህ አንጻር እንዴት ይታያሉ የሚለውን ጥያቄ በቀጥታ ወደ መመልከት እንግባ። ትናንት እነ ሬድዋን ሁሴንን እነ ገዱ አንዳርጋቸውን እነስዩ መስፍንን እና አባዱላ ገመዳን አማካሪ አድርገው የነበሩት ጠቅላይ ሚኒስትር አብይ ከአማካሪዎቻቸው ጋር ያላቸው ግንኙነት እንዴት ያለ ነው የሚለውን ራሳቸው አማካሪዎቹ እንዲነግሩን አድርገናል። ከዚያ በፊት ግን አንድ ጥቅል እውነትና ማንም ኢትዮጵያዊ የሚታዘበውና ከሌሎች መሪዎች ሁሉ የሚለያቸውን ነገር መግለጽ ይበጃል። አብይ እስካሁን ሲያወሩና በየአጋጣሚው ሲናገሩ እንጂ ቆም ብለው እንኳን ሲሰሙ ታይቶ አይታወቅም። በየመድረኩ እሳቸው ሲናገሩ ሌሎች ቁጭ ብለው ሲያዳምጡና ሲያጨበጭቡ እንጂ ከሁለት ሳምንት በፊት ጥያቄ ተልኮላቸው ለግማሽ ሰዓት ያህል ለማዳመጥ ከሚሰጡት የፓርላማ ጊዜ ውጪ የውጭ መሪዎችን እጅ ጨብጠው እሳቸው ሲያወሩ፣ እሳቸው ቀልደው ራሳቸው ሲስቁ፣ ታማሚ ሊጠይቁ እንኳን ሄደው በበሽተኛ ፈንታ እሳቸው በሽተኛውን ወክለው ሲያወሩ የሚታዩ እንጂ ለማድመጥና ሌሎች እንዲናገሩ እድል ሲሰጡ ታይቶ አይታወቅም። ደራሲዎችን ስለ ገጸ ባህርያት አሳሳል፣ ጦር መሪዎችን ስለ ውጊያ ስትራቴጂ፣ ዶክተሮችን ስለ ሕክምና፣ ዘፋኞችንም ስለ ሙዚቃ እያስተማሩ ሁላ አዋቂ ለመምሰል ሲጥሩ እንጂ ይህንንስ አላውቅም እናስተምሩኝ ሲሉም ተሰምቶ አይታወቅም። ይህ በቢሮ ውስጥ አማካሪ ብለው በሚመድቧቸው ሰዎችም የሚገለጽ ነው። የቀድሞ የደህንነት አማካሪያቸው ገዱ አንዳርጋቸው በጥናት ላይ የተመሰረተና ምክር ሳይሆን የእሱን ገጽታ የሚገነባ ከሆነ ብቻ ያዳምጣል። ከዚያ ውጭ ምክር አይጠይቅም። ቁጭ ብሎ ለመወያየትም የሚያስችል ጊዜ የለውም። ችኩልና ስልቹ በመሆኑ ጠንከር ያለ ውይይት ለማድረግ አይመችም፣ በማለት የታዘቡትን ያስረዳሉ። ጠቅላይ ሚኒስትር አብይ ለማማከር በጣም አስቸጋሪ መራር ነው ማለት ይቻላል። ገጽታ የመገንባት ስራ ላይ የሚሳተፉ ከሆኑ አንደኛው ይሄ ፖዘቲቭ ሪሌሽን ያለው ጥሩ አማካሪ ተደርጎ ሊታይ ይችላል። አጥንቱ በጥናት ላይ ተመስርቶ አዲስ ሀሳብ ወይም ደግሞ የነበረውን ሀሳብ አዳብሮ ወይም የተለየ ሀሳብ ይዞ አልባት ለየት ያለ ሀሳብ ይዘ ከመጣህ ያንን በበጎ መመልከት ሳይሆን ወይም ይነቃኛል ወይ የሆነ እንዲህ አይነት አድርጎ በተለየ መንገድ ነው የሚመለከተው የተለየ ፐርስፔክቲቭ ያለው ይዘህ ብትቀርብ ተቀባይነት የለም። እና አማካሪነት ከሞላ ጎደል ዩዝለስ ነው ማለት ነው። በ2010 የመጨረሻ ወራት የጠቅላይ ሚኒስትሩ ልዩ አማካሪ ሆነው ለጥቂት ጊዜያት የሰሩት የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስትርና ዲፕሎማት ስዩም መስፍን ይህንን ሹመት በራሳቸው ፈቃድ ትተውት ወጥተዋል። ልክ እንደ አቶ ገዱ አብይን ማማከር ከባድ ነው የሚሉት አቶ ስዩም ሁሉን አዋቂ ነው ኢንጂነሪንጉንም፣ ቅስናውንም፣ ፍልስፍናውንም ምን ያውቃለሁ የሚል ሰው እንዴት አማክረዋለሁ ብለው ነበር። ጠቅላይ ሚኒስትራችን ከእሳቸው አመለካከት ውጭ ምንም ነገር የለም። ሁሉም አዋቂ ናቸው። በኢንጂነሪንግ፣ በፍልስፍና፣ በቅስና፣ በፖለቲካ በሁሉም ነገር አዋቂ ናቸው። ተው ቢባሉ አይተው። የእሳቸውን ያህል አቅም ያለው ማናል? ሁሉም ደንቆሮም መናገር እንጂ መስማት የማይሆንላቸው ናቸው የሚባልላቸው፣ ጠቅላይ ሚኒስትር አብይ ከሾሟቸው አማካሪዎች መካከል አንዱ ሲናገር እንዲህ ይላል። ባለፉት ሦስት ዓመታት አንድም ቀን ያላገኙት ወይም ምክር ያልጠየቁት አሁንም በአማካሪነት ስራ ላይ የሚገኝ ብዙ ሰው ልጠቅስልህ ይችላለሁ። በተለይ ከፍ ያለ ሀሳብና ቁም ነገር ይዘውብኝ ይመጣሉ የሚሏቸውን ሰዎች በፍጹም አያገኟቸውም። እኔ እስካሁን ድረስ አብይ የሰሙትና ተጽዕኖ ያሳደርባቸው አማካሪ የማውቀው ኢሳያስ አፈወርቂን ብቻ ነው። የኤርትራው ፕሬዚዳንት ኢትዮጵያን እንውጋት ብለው ያቀረቡላቸውን ሀሳብ ተቀብለዋል በማለት ይናገራል። ከጠቅላይ ሚኒስትሩ አማካሪዎች ጋር በተገናኘ ገጠመኛቸውን በሪዮት ሚዲያ ላይ ሲናገሩ የተደመጡት አቶ ልደቱ አያሌው በ2012 ገደማ ከአንድ ስሙን ካልጠቀሱት የአብይ አማካሪ ጋር ያደረጉትን ውይይት በማስመልከት እንዲህ ይላሉ። ከመጡ አንድ ዓመት በኋላ ምናምን ይመስለኛል እና አንድ የእሳቸው አማካሪ የሆነ ሰው ስሙን ልጠቅሰው ማልፈልግ በሆነ አጋጣሚ ያገኘው እና አቶ ከሌ እንዴት አንተን የመሰለ ሰው አማካሪ በሆነበት ሁኔታ እንዲህ አይነት ስህተት ይሰራል? ብዬ አንድ ጉዳይ አንስቼ አነጋገርኩት እና ደነገጠ። ሰውየው ይቅርታ ልደት በጣም ነው የማዝነው እንደዚህ ብለህ ታስባለህ አለኝ። ከኔ የተሻለ ጠቅላይ ሚኒስተሩን አንተ እንደምታገኛቸው አውቃለሁ። ቢሮዬም ጠቅላይ ሚኒስትር ቢሮ ነው። ብታምንም ባታምንም ይሄን ያህል ጊዜ እሳቸው አማካሪ ሆኜ አንድም ቀን አግኝቼ አማክሬያቸው አላውቅም ጠቅላይ ሚኒስትሩ ብዙ ሰዎችን አማካሪ እያሉ ባለፉት ዓመታት ሲሾሙ ታይተዋል። ምክር የማይሰሙ፣ ውይይት የማይወዱ፣ ጠለቅና ጠጠር ባሉ ውይይቶች ላይ ለመታደምም የማይፈልጉ ከውዳሴ ውጭ በፖለቲካል ኢኮኖሚ ፍልስፍናዎችና በአገር ማስተዳደሪያ አስተምሮች ላይ የሚነሱ አጀንዳዎችን የሚሸሹ ከሆነ ለምን አማካሪ ይሾማሉ? የሚለውን ጥያቄ የሚመልሱልን አቶ ገዱ እንዳርጋቸው ናቸው። አማካሪዎች ከኃላፊነት የተነሱ ሰዎች ማቆያ አይነቱ ነው የሚታይበት ሁኔታ። ለደሞዝ እንዲያገኝ ሰው ወይም የተወሰነ ጊዜ ማቆያ፣ በሌላ የሚጠረጠርም ሰው እንግዲህ ከዛው ከቅርብ እንዲሆን የሚፈለግበትም አይነት ሊሆን ይችላል። ብዙም ስራ የማይጠበቅበት ነገር ግን ከዛ አካባቢ እንዲቆይ የሚፈለግ ሰው የሚሆንበት አጋጣሚ አለ። የአቶ ጌታቸውን ሹመት እዚህ ውስጥ መፈለግ ሳይሻል አይቀርም። እኒህ እውቀትንና እውነትን የሚሸሹ መናገርን እንጂ ማዳመጥ የማይሆንላቸው መሪ እንደ ጌታቸው ያለን ሰው ለመሾም ያበቃቸው ምክንያት ምንድን ነው? ለማቆያነት፣ በቅርብ ርቀት ለመከታተል፣ ደሞዝ እንዲያገኙ ለማድረግ፣ ለበቀል ወይስ ለሌላ ምክንያት? የጠቅላይ ሚኒስትሩ ዓላማ ምንም ይሁን ምን፣ ራሳቸው አቶ ጌታቸውስ ይህንን ሹመት እንዴት ተቀበሉት? ሌላኛው ግዙፍ ጥያቄ ነው። ይህንንም በሌሎች ዝግጅቶቻችን እንመለስበታለን። አንድ እውነት ግን አለ። ጌታቸውና ዐቢይ ሲመካከሩ ለማሰብ ቢሞከር አይነ ህሊና ብዥ የሚልን ምስል ያመጣል። መልካሙን ሁሉ መመኘት፣ በዚሁ እንሰናበታለን።